ስምኝማ ኝማ ሴትዮ አንቺን አይታ ሳይሆን ሩታ የተመለሰችው ማርክ እግሯ ላይ ስለወደቀ ነው። ቤቷ የተመለሰችው ብትመለስም ደግሞ ቤቷ ነው፣ ትዳሯ ነው። ገባሽ? ሰላም ሰላም፣ ቤተሰቦች እንዴት ናቸው? አንቺ ውሸት አምንሽ በጣም ውሸት። ማን ያምንሻል? አላው እንደዚህ ብትይ የተናገሹ ንግግር። ሁለቱን ላስታርቅ ነው። እውነትሽ ነው። ለታስታርቂ ነው። መጀመሪያ ነበረ ማስታረቅ የነበረብሽ እኮ መጀመሪያ፣ ሳይጋጋል አንቺ እኮ በእሳቱ ላይ እሳት ነው የደፋሽበት ማለት ነው። አንቺ መተሽ። ገባሽ? አንቺ እንደዛ ለባብሰሽ እየተቆላላሽ እንደዛ እየሆ እውነትሽ ነው ሩታ፣ እንድታናድጅ ነው ሩታ በድን፣ በንዴት እንድትገባ ነው። እንደዚህ እኮ አይደለም። ትናንት ራሱ የተናገርሽን ታቂያለሽ። ከዚህ በፊትም ያደረግሽን ታቂያለሽ። ይሄ ልጅ ግን እንደማይፈልግሽ ይሄ ያለሽበት እንትን እንደማይሆንሽ ስላወቅሽ እጄን ላስወጣ ብለሽ ነው። ግን እዛ ጋር ደግሞ ያጣሽው ሰው አለ። እዛ ጋር ደግሞ ልቡን የሰበርሽው ሰው አለ። ማሰብ ያለብሽ ያንን ነው። እና ማለት ነው ሩታዬ፣ በጣም ነው የተናገረች፣ በጣም ነው የውስጤን የተናገረችው ማለት ነው የውስጤን የተናገረችው እና አንቺ የምር ልታስታርቅ ሀሳብ ቢኖርሽ ያኔ ነበር እንደዛ ሳትሆኝ። አብርሽ በነገራችን ላይ በአሽሙር እየነገረች ነበር። ምክንያቱም እኔን ስታይ ነው የምትለባብሽው፣ እኔ ስታይ ነው። አረ ብዙ ነገር እየነገረች ነበር ማለት ነው። እንደሚከፍልሽ ሁላ እየተናገረ ነበር እና አንቺ አልገባሽም እንጂ ደደቦንሽ እንጂ ማለት ነው። እዛ ጋር ደግሞ ያስቀመሽው ዕቃ አይደለም። አንቺ እንደፈለግሽ ሆንሽ እንደፈለግሽ አድርገሽ ያ ነገር ሳይሳካልሽ በጠቆይ ሽፋድ እንዳሰማት ማለት ነው። ለአንተ ያላትን ሙስሊሟን ስጥ ትክክለኝ ንጽዋን ሴት ዝግጅት ማታረግብን ዱርዬ ያልሆነችዋን ማለት ነው። እንደዚህ አስር ወንድ ላይ ያየችው ሁሉ የማያምራትን ይስጥ። ካቢቢ የኔ ቆንጆ ማለት ነው። ፎዬ የሙስሊም ወንድሜ እና ማለት ነው። ውዶቼ፣ ማሮቼን ኒፈዋድ በጣም ነው ያሳዘነኝ። በነገራች እቺ ጋጠ ወጥናት የሆነች ፍጥጥ ፈጣጣ ታውቃላችሁ፣ ማትረባ ፈጣጣ፣ የማትረባ አይጥ ነው ምናምን፣ እንደዛ ነገር ናት እቺ ማለት ነው። እና ቤተሰቦቼ ማንም የሚያምናት የለም እቺ ይቅር በላይ ፈጣሪው እና እቺ ውሸታም የውሸት እንትን መጋዘን ማለት ነው። የምታወራው ነገር ሁሉ ውሸት። አረ ፈጣሪ ትግስት ውስጠኝ። ከዚህ በፊትም ውሸታም፣ ዘንድሮ ውሸታም። አረ ጥሩ አይደለም ፍቅርዬ። ወይ ስሟን ጠራውት እንዴ በፈጣሪ